በሦስተኛ ዓመት የምስረታ ክብረ በዓል በሰላም አደረሳችሁ። የወንጌል ብስራት ቤተ ክርስቲያን ከተመሠረተች ሦስት ዓመታትን ያስቆጠረች ሲሆን ይህንንም በማስመልከት የተዘጋጀ ልዩ የምስጋና ድግስ በእነዚህ ሦስት ዓመታት በወንጌል ብስራት ቤተ ክርስቲያን ብዙዎች በወንጌል እውነት አምነው ወደ እግዚአብሔር መንግሥት ተጨምረዋል። ብዙዎች በትንቢት መንፈስ ቋጠሯቸው ተፈቶ በጌታ መንፈስ ተጽናንተዋል። የተከለለ ቦታ አየሁ። በአንድ በኩል ክፍት ያለ ሜዳ፣ በአንድ በኩል ደግሞ የተከለለ ቦታ አየሁ። ገጠራማ የሆነች ትንሽዬ ከተማ አካባቢ መንገድ ዳር ነው ያለው። እንዳን ላይ ነው። አሁን አንቺን እያየሁ ደብል ኤም አየሁ፣ ሁለት ኤም ኤም ፊደሎች አለ። ከዛ አሁንም ሶስተኛ ኤም ፊደል አየሁ። ሶስቱንም ላንብባቸው። ሚስጥር ሚስጥሪ ነው የኔ ያባቴና ያያቴ ነው። አይደለም ስተሻለ መቅደስ ስሜ መሸሻ አባቴ ነው። ሞሳ እጮኛዬ ነው። ቢሾፍቱ የሚባል ከተማ ታውቃለህ? እዛ ቤት አለ። እዛም ቤት ባለቤት አቶ ዮሐንስ ልበለው ነው፣ ማን ነው? እኔ ያንን ቤት ፈልገው። ከስድስት ዓመት በፊት የተሰራ የድግምት ስራ ያው እዛ ቤት ነው ተደግሞ ተቀብሮ አልደጁ ላይ። እውነት ነው። ትዳርሽን ያዘ፣ ልጅሽን ያዘ፣ በረከትሽን ያዘ። የስ ባሪያው ነቢይ አንተነህ በዛብህ የተነገረው ትንቢታዊ ቃሎች ተፈጽመው በምስጋና ለምስክርነት ቆመዋል። ልጆቼ ታደ ለባለቤትም አደቡሉ ቀዝም ብዬ እንዲሳልግባ ከዛ በቃ ያው ተጸለየልኝ ያንን ውሃ ይዤስ ከጠጣ በኋላ ጤነኛ ሆንኩኝ። 8 ሺህ ብር ነው ሕክምና ላይ ከፈልኩት በግል አንገት ዲስክ የጀርባ ዲስክ የወገብ ዲስክ ነው የተባለው። ያም ከፍዬ ምንም አይነት በራሴ ላይ ውጤት ላይ አልቻልኩ። እግዚአብሔር በአንድ ድምፅ ከኔ አስወግድ የሆነ ሰዓት ላይ ሀኪም ቤት ስሄድ ካንሰር አለብሽ ተባልኩኝ የሰው ልጅ ጡጡ ሲቆረጥ ትንሽ እድሜ ሲቀጠልለት አውቃለሁ እጁ ተቆርጦ ትንሽ ሲቀጥል አውቃለሁ የኔ ካንሰር ግን የነበረው አንገቴ ላይ ነው ከምናለ ያለኝም ፋይናንስ እንዳለ እርግፍፍን ያደ አለ የሚባል ቦታ የሆነ ዶክተር የሚፈውሰኝ የሆነ ዶክተር ስር የምጠለል ይመስል የማልሄድበት የለም በቃ የእውነት ነው የምነግራችሁ እዚህ ቤት መጣሁ ነቢይ አስነሳኝ እግዚአብሔር ያላስቀመጠብሽ ነገር ግን ጠላት የለጠፈብሽ ስም አላለኝ ውጤቱ ደረሰ ታምናላችሁ ሀገራዊና ዓለም አቀፋዊ ትንቢቶች ሲነገሩ እና ሲፈጸሙም አይተናል። ሰበር አንድ ዜና ለኢትዮጵያ ልናገር። በዓለም ደረጃ በጣት በሚቆጠሩ ሀገራቶች ላይ ብቻ የታየ ወይም የተከሰተ የተገኘ በብዙ ሀገራት ላይ የሌለ የዓለም ሀያላን ሀገሮችን ሁሉ ትኩረት የሚስቡ ማዕድናቶች ከኢትዮጵያ ምድር ይወጣል። ኢትዮጵያ ባላት የተፈጥሮ ሀብትና እያሳየች ባለችው ፈጣን የኢኮኖሚ እድገት አያላን ሀገራት አብረን እንስራ የሚል ፍላጎታቸውን እያሳዩ ባሉበት በዚህ ወቅት ላይ በኢትዮጵያ የተገኘው በዓለም አቀፍ ደረጃ ከፍተኛ ተፈላጊነት ያለው ማዕድን መሆኑም ተሰምቷል። አንድም ቀን የኢትዮጵያን እድገት አንድም ቀን የኢትዮጵያን መጨመር አንድም ቀን የኢትዮጵያን ሰላም የማይፈልጉ ሀገራቶች ከኢትዮጵያ ጋር ይተባበራሉ። ስለሆነም በነዚህ ሶስት አመታት ድል ለሰጠንና አብሮነቱን ላሳየን ለልዑል አምላክ ለእግዚአብሔር በአንድነት ምስጋናችንን እንሰዋለን። ጥቅምት ሁለት ማለትም እሁድ ሙሉ ቀን በዚህ ቀን የእግዚአብሔር ቃል በኃይልና በስልጣን ይሰበካል። በዝማሬ እግዚአብሔር ይወደሳል። እንዲሁም በልዩ ልዩ ጉዳዮች ላይ የእግዚአብሔር ባሪያ ነቢይ አንተነህ በዛብህ። ሀብ ይጸልያ ስለሆነም እርስዎ ወዳጅ ዘመዶን በመጋበዝ ይምጡ። አድራሻ በአዲስ አበባ 22 ከጎላጎል ወደ 24 በሚወስደው መንገድ የሚያስገባ ሲሆን ከቦሌ መስመር ሲመጡ አውራሪስ አካባቢ ከቅዱስ ገብርኤል ሆስፒታል ፊት ለፊት በሚያስገባው መንገድ አበራ ህንፃ አጠገብ ያገኝ ነው። የወንጌል ብስራት ቤተ ክርስቲያን። የመዳን ቀን አሁን ነው።